ሁላችሁንም ሰላም በያለው ብያላችሁበት ሰላማችሁ በዚህ በሌሊት ዛሬ በፎር ቻናል ቪዲዮ ተለቋል። ትላንትና ያላለቀ እንደውም ደግሞ ያልተቋጨ ሐሳብ ዛሬ ያንን መነሻ በማድረግ ፈቲና ፏዲ እየተነጋገሩ ነበረ። ነገር ግን ዛሬም ሳይቋጭ ሐሳቡ ተለያይቷል ማለት ነው። ትላንትና ፈቲና ፍቅር ፈቲ ፏዲን እንደምትወደውና እንደምታፈቅረው እየነገረቻት ነበረ ለፍቅር ፍቅርም ደግሞ ይሳካላችሁ ይሆንላችሁ ለሰዎች የምታስቀኑ ደስ የሚል ፍቅር እንዲሆንላችሁ ኖቴ ነው እያለች መልካም ምኞቷን እየገለጸችላት ነበረ ፍቅር ለፈቲ ፈቲም ደግሞ የእውነት ፍቅር እውነትሽን ነው እያወራሻለሽው ስትላት አዎ እውነት ነው እኔና ፎአድ ብዙ ደስ የሚሉ ጊዜያቶችን አብረን አሳልፈናል የምንለያየው ከትምህርት ቤት ብቻ እንጂ ከዛ ውጭ ያሉትን እያንዳንዱን ጊዜያቶች በአሪፍ ሁኔታ ሁሉን ነገር ተመካክረን አሳልፈናል። ፍቅር ቶሎ የሚቆርጥ አይደለም ግን ደግሞ በውስጤ ሁሉን ነገር እችለዋለሁኝ ብላ እንዲሁም ደግሞ ስለ ፍዋድ መልካምነት እየተናገረች ነበረ። መልካም ሰው እንደሆነ እንዲሁም ደግሞ ሰዎችን የማይጎዳ የሰዎች ደስታ የሚያስደስተው አንዳንድ ነገሮችን ራሱ ቢናገር ተግልፀኝነቱ እና ከመልካምነቱ አንፃር እንጂ በሌላ በምንም ነገር እንዳልሆነ እየተናገረች ነበረ። እንዲሁም ደግሞ ፈቲን ተንከባከቢው ከጎኑ ሁኜ ከጎኑ አተራቂ ብላ ነግራት አለች ማለት ነውና ይህን በተመሳሳይ ሁኔታ ፉዓድ ለፈቲ ሲነግራት የነበረው ፍቅርን እንደሚወዳት እንደሚያከብራት፣ ነገር ግን ደግሞ እሷ አንቺን እንዳፈቅርሽ ነግራሻለች። ነገር ግን ደግሞ አንቺ ፍቅርን መጠየቅ የለብሽም ነበረ ብሎ እየተናገራት ነበረ ማለት ነው። እና ፍቅርም ደግሞ እኔን ለምን ትጠይቂኝ ያለሽ እሱኑ ጠይቂው ብላለች። ፍቅር ራሱ ትላንትና ማለት ነው መጠየቅ ያለብሽን ማስረዳት ያለብሽን መናገር ያለብሽን ነገር እሱኑ ንገሪው እንጂ እኔን መናገርም ሆነ መጠየቅ አይጠበቅብሽም፣ በተደጋጋሚም ደግሞ ነግሬሻለሁ ያለውን ነገር ብላ ፍቅር ለፍት እየነገረቻት ነበረ ማለት ነው ይቀበልሽም ላይቀበልሽም ይችላል። የእሱን ውስጥ የሚወስነውን ውሳኔ እኔ ላቃ አልችልም ብላ ነበረ የነገረቻት ማለት ነውእና ፎር ደግሞ ዛሬ እሷ ከአንቺ ጋር እንደሆን ከፈቀደች እኔ ደግሞ የውስጤን ያለውን ነገር እችለዋለሁኝ አንችን ላፈቅርሽ እችላለሁ እያላት ነበረ ማለት ነው። ፈቲን እንደዚህ ይባላል። እንደ ግን ላፈቅርሽ እችላለሁ እኔ ገና ዛሬ ስሰማ የእውነት ማለት ነው። ላፈቅርሽ እችላለሁ የሚባል ቃል እችላለሁ፣ እርግጠኛ ያልሆነ በተጠራጠረ ነገር ማለት ነው። እና ከዛ ይህን ብሎ እያወራ እያለ እሱም ልክ የፍቅር ትላንትና የሰራችውን አይነት አክሽን ማለት ነው እና ሲተግዝ፣ እንዲሁም ደግሞ ሲበሳጭ፣ ሲናደድ ነበረ ማለት ነው። እናንተ በህይወታችሁ እርግጠኛ ሳትሆኑ እና ሳትወስኑ እሷን አፈቅራት አለው ከሌን አፈቅራት አለው ወይም ደግሞ ከሌን አፈቅረዋለሁ ለመባል ምን አስቸኮላችሁ? ዝግ ብላችሁ መወሰን ትችላላችሁ። እንደ እስከ ዛሬያችሁ ደግሞ አሪፍ አሪፍ ቪዲዮዎችን አብራችሁ ተመካክራችሁ እንደ እህትና እንደወንድም ሆናችሁ እኮ መስራት ይቻላል አይደለ? ግዴታ በፍቅር ብቻ ባይሆን ማለት ነው። ትንሽ ካሰበበትና ከተናደደ በኋላ ከዛ ፈቲ እንዳረጋጋቸው በቃ ከዚህ በኋላ ከአንቺ ጋር ለመሆን ወስኛለው፣ ብሎ እየነገራት ነበረ። ፈቲም ደግሞ ቶሎ የሚወሰነ ውሳኔ ነው ይህ ነገር። እኔ እኮ የማቀው አንተና ፍቅር ያው እንደምትዋደዱ፣ ጓደኛሞች እንደሆናችሁ እንጂ በመካከላችሁ ምንም ነገር እንደሌለ ነው ማቀው። እንደምታፈቅራት ደግሞ አልነገርከኝምም፣ አላቅም። ይህ ባውቅ ኖሮ በመካከላችሁ እኔ አልገባም ነበረ፣ እያለች እየተናገረች ነበረ። ነገሩ ትንስ ቢያወዛግብም ምንም ማድረግ አይቻልም። ፎአደም እንደዚህ በደቂቃ ልክ እሷ አይዞ በቃ ተረጋጋ ብላ ስታረጋጋ በሰከንድ ፈቴን በቃ ከአንቺ ጋር መሆን እንፈልጋለው ስትል እንደው ትንስ ከበድላል ነገሩ እና ብቻ ድራማው በደንብ ተጠንቷል ግን የ ማለት በእውነተኛ ታሪክ ላይ እንደዚህ አይነት በሰከንድ ውስጥ የሚለዋወጥ አይነት ይህ እኮ ህይወት እኮ ነው። ህይወት ደግሞ ይቀጥላል። የሚቀጥል ህይወት ደግሞ ቶሎ የሚወሰንበት አይደለም። በእርግጥ ብዙዎች በጣም በሀሳባችሁ፣ በውሳኔያችሁ ደስተኞች ናቸው። ግን ደግሞ የእናንተ ቪዲዮ ቀን ተቀን ስለማያቋረጥ አዳዲስ ነገር ይዛችሁ ስለምትመጡ መጨረሻ ሊሆን ስለማይችል ይቀጥላል። ነገር ለምሳሌ ዛሬ የጀመራችሁትን ነገር ትላንትና እኮ እንደዚህ ብለን ብላችሁ አብዛኛውን ጊዜ አታስረዱም። ነገር በአዲስ አይዲያ ወይም ደግሞ በአዲስ ቪዲዮ ነው የምትመጡት፣ እና የምንኛው ላይ የትኛውን ውሳኔ እንደወሰናችሁ ደግሞ ግልጽ ሊሆን ስለማይችል ያው ለእናንተ እኛ መልካም ሀሳብ የማያበሳጭ ወይም ደግሞ የማያናድድ ብቻ ግን የሚያበረታታ እናንተን በተቻላችሁ አቅም ተመልካችን የማያወዛግብ እንዲሁም ደግሞ ቁም ነገር ያለው ወይም ደግሞ አዝናኝም ከሆነ የሚያዝናና ነገር ብትሰሩ መልካም ነው ብዬ አስባለሁ። የዛሬ ቪዲዮችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገኝ ድረስ ባይ ባይ።